በየትኛው የኃይል ሚዛን በየትኛው የኃይል ካልኩሌሽን በየትኛው ድምርና መቀነስ ነው አዲስ አበባ ውስጥ መንግስት የሚገለብጥ ፋኖ፣ መንግስት የሚገለብጥ ህውሓት፣ መንግስት የሚገለብጥ የብልጽግና የውስጥ አርበኛ የሚኖረው አዲስ አበባ ውስጥ ያችንም የምታክል ቅንጣት ትርምስ መፍጠር የማትችሉበትን የሴኩሪቲ ተቋማት ዝማኔ ሰርቷል። ከተማዋ ላይ የተሰቀሉ የመብራት አምፖሎች ዝም ብሎ አምፖሎች ይመስሉ? እናንተ ኮ ችግራችሁ ዲጂታሉን ሰውዬ በአናሎግ ሀሳብ ለመጣል ነው የምትታገሉት። አይሁንም። አዲስ አበባ ውስጥ ትርምስ መፍጠር አትችሉም። የደህንነቱ ርቀት እኮ ዛሬ አይደለም ያብይ እውቀት ከስድስት ዓመታት በፊት ጌታቸው አሰፋን ሲያነሳው እንዴት እንዳነሳው ብታቅ አትሳፈት ሁል ጊዜም አንድ እርምጃ ቀዳሚ። የባንክ ማስታወቂያ ብቻ እንዳይመስለኝ፣ ሁል ጊዜ አንድ እርምጃ ቀዳሚ ያብይ ሞቱ ነው። ሁል ጊዜም አንድ እርምጃ ቀዳሚ። እኔ በእያንዳንዱ ፕሮፓጋንዳችሁና ካውንተር ፕሮፓጋንዳችሁ በእያንዳንዱ አጀንዳችሁና በእያንዳንዱ ኔክስት ሙቭ እናደርጋለን በምትሉት እንቅስቃሴ የሚገባኝ አይደለም ጠላታችሁን ልትጥሉ የሚችል አቅም ይቅርና ሰባት ዓመት ጠላታችሁን ጠንቅቆ የማወቅ ችግር እራሱ እንዳለባችሁ ጌታቸው ረዳ ይዞ የመጣውን ይህንን አዲስ የትግራይ ወጣት እየተቀባበለ ነው መተኮስ ያለበት። ለትግራይ በዚህ ሰዓት ከህወሓት ማንም ይሻለታል። ህወሓት አይደለም ለድፍር የትግራይ ህዝብ፣ ለራሱም አይጠቅም በዚህ ሰዓት። ሰላም ጤና ይስጥልን። ውድ ዮሐንስ ኮርነር ቤተሰቦች፣ እንዴት አላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። በቆይታችንም የተወሰኑ ርዕሰ ጉዳዮችን የምናነሳ ይሆናል። ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼር ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሆኖ፣ መፈንቅለ መንግስት፣ የአዲስ አበባ ትርምስ፣ የጌታቸው ረዳ ተኩስ ዛሬ በቆይታችን የምናነሳቸው ጉዳዮች ናቸው። በአዲስ አበባ ትርምስ ለመፍጠር እንግዲህ የተለያየ እንቅስቃሴ እያደረግን ነው የሚሉ ሰዎች አሉ። የአሜሪካ ኤምባሲንም መግለጫ ይዘው መጥተዋል። በጣም አስቆኛል። ላይክ ለምን እንዲህ ብርቅ እንደሆነ አክቹዋሊ የአሜሪካ ኤምባሲን መግለጫ ብዙም እዚ ግባብዬ ለማየት የሚያበቃ ሁናት ያለ የሚል ድምዳሜ የለኝም። ግን እነዚህ የወሬ ቆራጣ ይዘው የሚሮጡ ሀይሎች በጣም ደስተኛ ሆኖ እያጀ አከሞት ነው ምክንያቱም የሌለ ይሄ መፈንቅለ መንግስት ምናምን ይባል ጨዋታቸውን ያዳምቅልናል ብለው ስላሰቡ የአሜሪካ ኤምባሲ ያወጣው መግለጫ ምናምን ብለዋል። የአሜሪካ ኤምባሲ መግለጫን ከመግለጫነት ላለመቁጠር በመጀመሪያ ደረጃ አትሊስት አካባቢ ጠቅሶ መግለጫውን አላወጣም። ከዚያ በፊት የሆነ ጠንከር ያሉ የሴኩሪቲ ችግር እንዳለ ሲሰማው ኤምባሲው አካባቢ ጠቅሶ በስም ነው መግለጫ የሚያወጣው እና ደግሞ እኛ በአሜሪካ ኤምባሲ መግለጫ ብርቃችን አይደለም አይደለም የአሜሪካ ኤምባሲ ምዕራባውያኑ የሚያስተዳድሯቸው ሚዲያዎች ጠቅላይ ሚኒስትሩ ሊሰደዱ እንደሆነ ፍንጭ የሚሰጡ ዘገባዎችን ሲሰጡ ያየንበት ጊዜ የሩቅ ሳይሆን የቅርብ ጊዜ ትዝታችን ነው። እና ያን ያህል ብርቃችን ላላ ደለ ነገር በዚህ መጠን ማጀዋከም አያስፈልግም። አክቹዋሊ ሰሞኑን እንትን ምንድን ነው የሚባለው ድርቅ መጥቷል። በጣም ከባድ ድርቅ መጥቷል። የአጀንዳ ድርቅ መጥቷል። ያለው አጀንዳ በሙሉ መመታታቸው፣ መቀጥቀጣቸው፣ መውጫ መግቢያ ማጣታቸው፣ እስትንፋስ መሰብሰብ እንዳቃታቸው፣ ምንም ማድረግ እያልቻሉ እንደሆነ የሚያሳይ ስለሆነ ብዙ ግራ ስለገባቸው ያው እንግዲህ ምን እናውራ ነው፣ የእንጀራ ጉዳይ ነው። ያው የእንጀራ ጉዳይ ነው። እነ መሳይ፣ እነ ምናምን፣ እነ ምናምን አሁን ትንሽ አጀንዳ ሲጠፋ ወደኋላ መለስ ብለው ፋኖን በመቆንጠጥ ገንዘብ ለመስራት እየሞከሩ ነው። የነ መሳይ መኮንን የሚዲያ ጉልቻ፣ የነ ደረጃ ብትወልድ የሚዲያ ጉሊት፣ የነ ፋሲሌን ያለም የሚዲያ አርከበሱቅ ብዙ እንትን አደለውም ባይዘበ፣ እነኚህ ሰዎች ማለት ነው ሚዲያዎቻቸውን አርከበ ሱቅ ብሉት። ትንንሽ አርከበ ሱቅ ከፍቶ ገንዘብ መስራት ነው ያዙት። እና እኛ አርከበ ሱቅ ውስጥ የተሰበሰቡ አዛውንቶችን ችላ ማለት ነው። ምንም አያስፈልግም። እነሱ ፋኖን ቆነጠጡትም አልቆነጠጡትም የፋኖን ሚስጥር አወጡም አላወጡም ብዙም የሚጠቅመን ነገር የለም። የማናውቀውን አልነገሩንም። የማናውቀውን አልነገሩንም። ለምን ከዚህኛ ቤት ወደዛኛ ቤት እንደተሰደዱ እናውቃለን። ለሆዳቸው ነው። ከዛኛ ቤትም ሆኖ የሆነ ወሬ ሲያወሩ ነገሩ እውነት እንኳን ቢሆን እነሱ ለእውነት ብሎ እንዳላወሩ ማሰብ ያስፈልጋል። ለሆዳቸው ብሎ ነው ያወሩት እና ብዙ እንትናት በሉ። በአዲስ አበባ መፈንቅለ መንግስት ሊደረግ ነው፣ የአሜሪካ ኤምባሲ መግለጫ ወጥቷል፣ ምናምን ምናምን ይባላል። በአዲስ አበባ እስከዛሬ መፈንቅለ መንግስት ያላደረጉት ስላልፈለጉ ነው እንደ ይመስላችሁ? ማለት ስላልፈለጉ፣ አብ ቤተ መንግስት እንዲቀመጥ ስለፈለጉ መፈንቅለ መንግስት የማድረግ አቅም ኖሯቸው ግን መፈንቅለ መንግስት ማድረግ ስላልፈለጉ ነው ይመስላችሁ? ስላልቻሉ ነው። አንድ አስረግጬ የምነግራችሁ ነገር አሁንም አይችሉም፣ አይችሉም። በቃ እስከ ዛሬ መፈንቅለ መንግስት ያላደረጉት ስላልቻሉ ነው። አሁንም አይችሉም። በየትኛው የኃይል ሚዛን፣ በየትኛው የኃይል ካልኩሌሽን፣ በየትኛው ድምርና መቀነስ ነው አዲስ አበባ ውስጥ መንግስት የሚገለብጥ ፋኖ፣ መንግስት የሚገለብጥ ህወሀት፣ መንግስት የሚገለብጥ የብልጽግና የውስጥ አርበኛ የሚኖረው ሸሚዙን ገልብጦ መልበስ የማይችል ድንዙዝ ነው። መንግስት የሚገለብጠው ሸሚዙን አይገለብጥም። እንኳን አደለም መንግስት ይሄ እዚህ ከተማ የምታየው ጫካ ያለው ምናምን አደለም። አብይ አሕመድን ጃኬቱን ገልብጦ አይለብስም። ምንም ማድረግ አይችልም። እዚህ ኮፕዴታት አረ ቤት ተከራይቼ ነው የምስቅብህ። አታዝናናኝ። አዲስ አበባ ውስጥ እቺን የምታክል ቅንጣት ትርምስ መፍጠር የማትችሉበትን የሴኩሪቲ ተቋማት ዝማኔ ሰርቷል እንዴ? የፌደራል ተቋማት፣ የሰታ ተቋማት ዝማኔ ሲባል ማለት ነው እንትነው እንደሚመስላችሁ። ይሄ ዝም ብሎ መንገድ ላይ የምትዋቸው ላንድ ክሩዘሮች ፎርቹነሮች ምናም ብቻ ይመስሉሃል እንዴ? ቶዮታ መኪኖች ምናም ብቻ ይመስሉሃል እንዴ? እነሱ ያየሃቸው ናቸው። ያላየሃቸው በጣም በጣም ድንቅ ድንቅ የሆነ የሴኩሪቲ ስራዎች ተሰርተዋል። ከተማዋ ላይ የተሰቀሉ የመብራት አምፖሎች ዝም ብሎ አምፖሎች ይመስሉ ምንም እንደሚያም የፌዴራል ፖሊስ ተቋማትን አዘምነናል፣ ደህንነቱን አዘምነናል፣ አርቲፊሻል ኢንቴሊጀንስን አልቀናል፣ ቨርቹዋል ዲፌንሳችንን ከፍ አድርገናል ሲል ቀልድ ነው ይመስል እናንተ ኮ ችግራችሁ ዲጂታሉን ሰውዬ በአናሎግ ሀሳብ ለመጣለው የምትታገሉት አይሆንም። አዲስ አበባ ውስጥ ትርምስ መጠር አትችሉም። አደለም በአሜሪካ ኤምባሲ ታዝለህ፣ ሌላ ሌላ የብልጽግና ውስጥ የኮለኮልከው የብልጽግና የውስጥ አርበኛ አዝሎ አራት ኪሎ ቢወስድ እራሱ ይቀድመሃል አንድ እርምጃ ቴክኖሎጂ። እኔ ኮ የእናንተ ነገር የበቃኝ፣ በሁለት ሰው መሀል ቦሌ ላይ ተቁሰን አራት ኪሎ እንገባለን። ይኸው አመት አለፈ፣ ሙት አመታቸው ተዘከረ መሰለኝ እንደው የደህንነቱ ርቀት እኮ ዛሬ አይደለም። ያብይ ውቀት ከስድስት አመታት በፊት ጌታቸው አሰፋን ሲያነሳው እንዴት እንዳነሳው ብታቅ አትሳፈጥም። አንድ ቀን ነግራችሁ ይሆናል። ይህ ነገር አትሳፈጥም። የደህንነት አቅሙን አንተ። እኔ እኮ ብነግራችሁ እኮ ደስ ይለኛል፣ ግን እስቲ ጌታቸው አሰፋን ጠይቀው፣ ያብይን የደህንነት ብቃት እንዴት አድርጎ አነሳህ፣ እንደሚያነሳህና እንደማያነሳህ የሰራኸውን ካልኩሌሽን እንዴት ነው አብይ የቀማህ? እኔ በጣም ማውቀው ታሪክ ነው። ራሴ ማውቀው ታሪክ ነው። ሚዲያ ላይ ሰምቼ አላውቀው፣ የትም ሰምቼ አላውቀው። አንድ ቦታ ብቻ የሰማሁት አልነግራችሁም አሁን። ምናልባት በጊዜው እናገራለሁ። ግን ጠይቁት፣ ጌታቸው አሰፋን የምታገኙ ሰዎች፣ እንዴት ነው ቁማሬ በላ እኛ አብይን መገልበጥ እንችላለን ወይ እንዴት አርጎን ያነሳ ከደህንነት መስሪያ ቤቱ ምን ካልኩሌሽን ሰርተ ነበር አዲስ አበባ ቁጭ ያልከው? ምን አይነት ስራ ሰርቶ መቀሌ እንድትሄድ እንዳደረገ እስኪ ንገረን። ይበሉት። ሳፋጣችሁን ታቆማላችሁ። ብዙውን ስትሰሙ፣ ሁልጊዜም አንድ እርምጃ ቀዳሚ፣ የባንክ ማስታወቂያ ብቻ እንዳይመስል፣ ሁልጊዜ አንድ እርምጃ ቀዳሚ ያብይ ሞቱ ነው። ሁልጊዜም አንድ እርምጃ ቀዳሚ ይና ፍቅሃል መፈንቅለ መንግስት ማድረግ ትርምስ ማድረግ እንዴ! ተመልከተው። ማለት እኔ እኮ ራሳቸው ይመጡና፣ ጠቅላይ ሚኒስትሩ በህቡ ያደራጀው ደህንነት አለው መፈንቅለ መንግስት ምናምን ምናምን ምናምን ና ይላሉ። እናንኝ እናንተ የምትሏቸው በህቡ የተደራጁ ኃይሎች የት ሄደው ነው መፈንቅለ መንግስት የምታደርጉት? በአዲስ አበባ መፈንቅለ መንግስት ሊፈጠር እንደሚችል ትርምስ የሚፈት መግለጫ አሜሪካ ኤምባሲ ያወጣ መግለጫ ነው ማላገጫ። ይሄ የአሜሪካ ኤምባሲ ነገር እኮ የተለመደ እኮ ነው የኖረ። እንደውም ያሁኑ ከሌሎቹም ጠንከር እንዳላለ የምታውቁት፣ ምንም አይነት ቦታም አልተጠቀሰም ስፍራም ያልጠቀሰ መግለጫ ነው። ዝም ብሎ ነው። ሂዱና የአሜሪካ ኤምባሲ ውስጥ አርጀንት የሆነ ጉዳይ ሲያጋጥመው ምን አይነት ምን አይነት መግለጫ እንደሚያወጣ ተመልከቱና ሂዱና አዩት። ኧረ ወንድሜ በእናትህ መጀመሪያ በልተህ ጠግብ፣ መፈንቅለ መንግስት ከማሰብህ በፊት ከአንጃ እስከ ጨጓራ ፖለቲካ እያሰብኩ የምን መፈንቅለ መንግስት እንደንትላል እኔ ያስቁኛል ማለት መፈንቅለ መንግስት ማድረግ እኮ ህልም አልከለክልም ነ ድሃ በህልሙ ቅቤ ባይጠጣ ኖሮ ነው የሚባለው አልሙ መፈንቅለ መንግስት ማድረግ አልሙ አስቡ ምናምን እሱ አይደለም እኮ እንትኑ ግን ለመፈንቅለ መንግስት መጠቀሚያ ሊሆን የሚችል የፖለቲካ መሳሪያ እንኳን አላችሁ ወይ ፋኖ ልትለኝ ህውሃት ልትለኝ ማን ልትለኝ ነው? ማንን ተጠቅመን መፈንቅለ መንግስት የምታደርጉ? የትኛው ኃይል ነው ለመፈንቅለ መንግስት የሚጠቅም? መፈንቅለ መንግስት የማድረግ አቅም እስከ መገንባት የደረሰ ጥንካሬ ያለው ወፍ የለችም፣ ለአምባሉ አለበት ኩበት ለቀማ ወፍ የለችም። እና አሁንም እንደማትችሉ እወቁት። ቨርቹዋል ዲፌሱ ሩቅ ሄዷል። እኛ ግቡ ብንላችሁ እንኳን አትገቡም። ቤተመንግስት ይቀልዳሉ እንዴ? በአዲስ አበባ ትርምስ ለመፍጠር ሳትሞክሩ ቀርታችሁ አታውቁም። ሰባት ዓመት ሙሉ እየሞከራችሁ ነው። ስላልቻላችሁ ነው አዝናችሁለት፣ አይደለም አክሴፕትድ። ዛሬ ደረሰ አዲስ አበባ ትርምስ ምናምን። ኧረ እባክህ አዲስ አበባ ኮሪደሯ ብቻ ለማ ይመስላል እንዴ? ሴኩሪቲ ሳይዘመን የሚሰራ ይመስላል እንዴ? ሰው እንዴት ሰባት ዓመት ጠላቱን ጠንቅቆ አያውቅም? እኔ በእያንዳንዱ ፕሮፓጋንዳችሁና ካውንተር ፕሮፓጋንዳችሁ በእያንዳንዱ አጀንዳችሁና በእያንዳንዱ ኔክስ ሙቭ እናደርጋለን በምትሉት እንቅስቃሴ የሚገባኝ አደለም፣ ጠላታችሁን ልትጥሉ የሚችል አቅም ይቅርና ሰባት ዓመት ጠላታችሁን ጠንቅቆ የማወቅ ችግር እራሱ እንዳለባችሁ ጠላታችሁን እንኳን አታውቁትም። ምን እንደሚያስብ አታውቁም። ምን እንደሚያደርግ አታውቁም። ወዴት እንደሚሄድ አታውቁም። ምን እንደሚንቀሳቀስ አታውቁም። ቨርቹዋል ዲፌንስ ቤት እንደደረሰ አታውቁም። ደህንነት መስሪያ ቤቱ እንዴት እንደዘመነ አታውቁም። አዲስ አበባ ላይ የተሰራ ያለውን የሴኩሪቲ ኢንፍራስትራክቸር ምንም አታውቁም። እናንተ ራሳችሁንም አታውቁም። ምን አይነት አረቄ እንደምጠጡ ምን አይነት ጋንጃ እንደምትጣጨሱ እኔ አላቅም። ጋንጃ በሉ ባንጃ ከሆነ የምታጨሱት ምን ነገር ነው? አረ ባካችሁ ትንሽ ወለሽ ነገር የኃይል ሚዛን ስሩ። የኃይል ሚዛን ስሩ እና እንደዛ ማድረግ አይችልም። ህዋትም እንኳን ተውዋት። ጌታቸው ረዳ ተኩሶባታል ህዋት ላይ። ህወሀትን ከምንድን ነው ይሄ፣ ከቃታ፣ ከጥይት፣ ከታንክ ምናምን በላይ አዲስ ሀሳብ ያስፈራታል። አዲስ ኃይል ያስፈራታል። ጌታቸው ረዳ ፓርቲ የሚባል ኤኬ ፎርቲፋይ የሆነ ቱርክ ሰራሽ ሽጉጥ ተኩሶባታል። የትግራይ ዲሞክራሲያዊ ሊበራል ፓርቲ ነው ምናምን የሚባል ፓርቲ የትግራይ ሊበራል ፓርቲ ነው ምናምን የሚባል ነገር ይዞባት እየመጣ ነው። ጌታቸው ረዳ በስተ መጀመሪያ ጌቶቹን ረዳ አሁን ራሱን ረዳ። ይመቸው። በትግራይ አዲስ ኃይል ያስፈልጋል፣ በትግራይ አዲስ የተማረ ኃይል ያስፈልጋል ተብሏል። ጌታቸው ረዳ እንደ ጆርናሊስት ጆርናሊስት ዘገባ ከሆነ አዲስ ፓርቲ እያቋቋመ ነው። የጌታቸው ረዳ ህወሓት የሚባለው ክንፍ አዲስ ፓርቲ ሆኖ ይዞ እየመጣ ነው። ቲፒልፍ እንግዲህ ተወጩ። ሲያልቃ ያምር ይላል የአገሬ ሰው፣ ሲያልቃ ያምር በማምሻ እድሜዋ ህወሓት የማያስፈልግ ቅሌት ውስጥ እየገባች፣ ጌታቸው ረዳ ይዞ የመጣውን ይህንን አዲስ ሽጉጥ የትግራይ ወጣት እየተቀባበለ ነው። መተኮስ ያለበት ይሄንን አሮጌ ይህንን ሰርቪስ እንኳን እማያድነው ይህንን ወደፊት ሊንቀሳቀስ የማይችል ሞተር የነከሰ ዲቻኖፌ መኪና ወጥተታል። ስንት ቆንጆ ቆንጆ ትራ ካለላ እ ከተማ አይጠቅምም የህዋት ኦልድ ጋርዶች በቃ በቃችሁ ማለት አሁን ጌታቸው ሁለተኛ እድላለሁ እራሱን ፕሩፍ ማድረግ የሚችልበት እንደሚችል አቅም እንዳለው ቲፒኤልኤፍን እንደሚያሸንፍ ማሳየት ይችላል አሁን እነኚህ ከጦር ስነ ልቦናና ከዋርየር ስነ ልቦና ያልተላቀቁ ሰዎችን ህውሓት አሁንም እየዛተች ነው፣ እያስፈራራች ነው፣ ከምርጫ ቦርድ ጋር የተጣላች ነው። ስማ ምን አይነት አሮጊት እንደሆነች ምን አይነት ከባድ እርጅና። በቃ እንዲህ ነው ያደረገው። በቃ እኮ ተጃጅ አሉ እነኝህ ሰዎች። ፓርቲዋ እርጅታለች። በቃ ላሽ በሉ እንጂ የተማረውን ክንፍ ወጣቱን ክንፍ ይዛ መቀጠል አቅቷት፣ የኪሳራዋ ኪሳራ ሌላ ፓርቲው ነው እየመጣላት ህውሓት የመዳን አንድ እድል ነበራት። አዲሱ ትውልድ ውስጥ ያለው አዲሱ ትውልድ የተማረው ትውልድ አትሊስት ከቀዳዳው ጨምዳደው ግን ይህንን አዲስ ትውልድ መጠቀም ሳትችል ቀርታ ገፍታው የሚንቀሳቀስበት አሳጥታው የሚሰራበትን ቦታ አጥብባበት እንዳይንቀሳቀስ አድርገው በስተመጨረሻ ሌላ ፓርቲ ሆኖ እየመጣ ነው። ከባድ ተኩስ ነው ለህዋቴ ህወሀት ከአዲስ ሀሳብ በላይ የምትፈራው ነገር የላት የትግራይ ህዝብ አማራጭ እንዳይኖረው አርጋን የገዛችው አማራጭ ካገኘ እንደማይፈልግ አታውቃለች ህወሀትን የሚፈልግ የትግራይ ወጣት የለም አማራጭ ካገኘ አሁን አማራጭ ማጣቱ ነው ህወሀት የትግራይን ወጣት ከተጠቀመችባቸው ነገሮች አንዱ እንድጠቀምበት ከሰራችባቸው ቴክኒኮች አንዱ አማራጭ ማሳጣት ነው አማራጭ ያሳጣችሁ አሁን አማራጭ እያገኘ ነው። የምትፈራው ይሄንን ነው። እነ ጌታቸውን አንገብግባ ለብልባ አቃጥላ እንደገና ዳቦ ከታችና ከላይ አብስላ ወደ አዱገነት የሸኘቻችሁ የትግራይ ወጣት አማራጭ እንዳይኖረው ነው። ማሰብ፣ መምረጥ፣ ማገናዘብ እንዳይችል ነው። ግን አሁን ምን ሆነ? ሌላ ፓርቲ ሆኖ መጣ ይሄ። ለህወሓት ትልቅ መርዶ ነው። እሷስ እሷ ከምርጫ ቦርድ ጋር የጣላች ነው። ፕሪቶሪያ እያለች ነው። ፕሪቶሪያ ፕሪቶሪያ። እኔ ወይ እነኚህ ሰዎች በዚህ መጠን የፕሪቶሪያ ፍቅር ካላቸው ለምን ፕሪቶሪያ ወስዳችሁ አታሰፍሯቸውም እንዴ? ተቸገርን እኮ። ወይ የህወሓት ስሟ ለምን ፕሪቶሪያ አይሆንም? ኒክኔሙ አረገችው እኮ። መንግስት ፕሪቶሪያን እየጣሰ ነው። መንግስት ፕሪቶሪያን ወላጅ እንዳመጣ የኬጂ ተማሪ ቀበጠችብን በስርጅና ግን አሁን የትግራይ ወጣት ምርጫም፣ አማራጭም እድልም እጁ ላይ አለለት። እጁ ላይ አለለት። ባይዘወይ ህወሓት በአጋርነት አብሬያቸው ሰራቸዋሉ ምናምን ብላ የተማመነችባቸው የውጭ ኃይሎች አማራጭ ካገኙ በተለይ በጌታቸው ረዳ የሚመራ ክንፍ ከመጣ ህወሓትን የማይተውበት ምንም አይነት እድል የለም። ምክንያቱም የኃይል ሚዛኑን ሲሰሩ ወቅታዊ ፖለቲካ ቁመናቸውን ሲያዩ ወቅታዊ የፖለቲካ ጡንቻቸውን ሲያዩ የተሻለ አማራጭ መፈለጋቸው ግዴታ ነው። ጌቾም እንዲህ አይነት ቁማር ውስጥ የምትገባው ዝም ብላ አይመስለኝም። ነጭ ወዳጆቿን አውሮፓዊ ቡና አጣጮቿን አሜሪካዊ የብዕር ጓደኞቿን እንትን ብላ ነው የሚሆነው። ዝም ብላ በግልብነት የምትገባ አይመስለኝም። የጌታቸው ረዳ አማራጭ ለማረገረቡ መንግስትም እንትን ነው የሚሆኑ እነኚህ ሰዎች በቃ ብያ አማካሪ አድርጎ አከሸፈው እንትን አለው ምናምን ምናም ብለው ለሰሩት ፕሮፓጋንዳም ክስረት የሚሆንባቸው ነገር ነው የሚሆነው። ትግራይን ከነዚህ አዛውንቶች ለማላቀቅ የተሻለውን ምርጫ ጌታቸው ረዳ ይዞምን እንግዲህ አሁን እድሉ ያለው በትግራይ የፖለቲካ ኤሊት እጅ ላይ ነው። ከነኚህ አዛውንቶች ጋር አብሬ ጠፋለሁ አብሬ ከስማለው፣ ወይ ለነኚህ አዛውንቶች ቀጣይ ህይወት ከእስር ቤት መራቅ ሲባል እነሱ ስርን ፈርተው በሚገቡበት የፖለቲካ ቁማር ውስጥ ተከልዬ አብሬ ያጨበጨብኩ ገደል እገባለሁ፣ አሊያም ትግራይንም ኢትዮጵያንም ራሴንም ቀጠናውንም ከሚጠቅም ሀይል ጋር አሰለፋለሁ ብሎ ማስላት ለትግራይ በዚህ ሰዓት ከህወሓት ማንም ይሻላታል። ህወሓት አይደለም ለድፍር የትግራይ ህዝብ ለራሱም አይጠቅምም። በዚህ ሰዓት ማንም ለምን ያጫጫ ወረዳ የጫጫ ቀበሌ ፓርቲ አይሆንም ከህወሓት ይሻላል። በዚህ ሰዓት ለትግራይ ህዝብ ነገደባት ፒኤልሲ አንድን ክልል ኃላፊነቱ የተወሰነ የግል ኩባንያ ያደረገ ፓርቲ ማለት ቲፒኤልኤፍ ነው። እንግዲህ አሁን ጌታቸው ረዳ ይህንን እንትን እያለ ይህንን የሚያህል ቃታ የተደቀነባት ይህንን የሚያህል ሽጉጥ ተይዞ የተመጣባት ቲፒኤልፍ የምትባልን ድንዙ ስተማምነ አራት ኪሎ ላይ መፈንቅለ መንግስት ካሰብክ ደግሞ ታስቀኛል። ከወር እስከ ወር ነው የምታስቀኝ። ስለዚህ ወቅታዊውን የፖለቲካ ጨዋታ አሁናዊውን የፖለቲካ ሂደት ስትመረምረው ስታየው ስትፈትሸው ወደድክም ጠላህም አራት ኪሎ ከመቀጠል ውጭ አማራጭ እንደሌለው ይገባል። አራት ኪሎ ያለው ድል የማሸነፍ እና የማሸነፍ እንደሆነ ትረደዋል። ከዛ በመለስ ያለው ቅዠት የአንተ ምኞት ነው። ከዛ በመለስ ያለው እብደት የአንተ እንትን የፈጠረው የህሊና ቀውስ የፈጠረው ነው። እና እነኛ ኃይሎች በየራሳቸው እንትን ውስጥ ነው። ፋኖም ታት እሷ ተዋት፣ እሷ ተዋት። ወዴት እንደምትሄድም አታውቅም፣ ምን እንደሚፈጠርም አታውቅም። ሀሳቧም ገና አልገባትም። ራስ በራሷም ምንትን እንደምትል አታውቅም። እንኳን አይደለም እንትን ልትል መፈንቅለ መንግስት ልታደርግ የራሷን ያቺን ያለቻትን ደረቅ ወንበር ጉልቻ ለመቀማማት በሚደረግ ትግል ውስጥ ለራሷ ደንዝዛና ፈዛ

ጥሩ ይሆናል። ዮሐንስ ኮነር ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቻው።